ውጪ ብላለች። ሌላ ሰው አይፈለግም ብላለች። እንግዲህ ዛሬ ልክ ልኩን ማስጠነቀቂያም ሰጥተዋለች ስላችዋለሁ። ቪዲዮውን እስከ መጨረሻ ነው የሚያየሁት እናንተም እስከ መጨረሻ ቪዲዮውን ማለት ነው። እንግዲህ እንደም እንዳያችሁት በዚህ ሰው ማን የተፈጠረው ነገር ሁሉም አይታችኋል ማለት ነው። ብዙ ነገር ነው የተፈጠረው፣ ያልታሰበ ነገር ነው የተፈጠረው። እኛ በፍጹም ሱሙያ እንደዚህ አይነት ታደርጋለች ብለን በፍጹም አላሰብንም ነበረ። ግን ጀግናዋ አሳክተዋለች ሰርተዋለች ማለት ነው። እኔ ምለው ግን ያው ሰሚራ ደግሞ ራስሽን ጠብቂ አዩ፣ እንዳታምኛት፣ ራስሽን ጠብቂ። በጣም ተናዳለች፣ በጣም ጭሳለች፣ በየኮሜቱ እየገባች የተሳደበች ነው። እና ራስሽን ጠብቂ ሰሚራ ማለት ነው፣ እንደምንም ጥሩ ነገር ስለምታረጊ እሷ አትወድም፣ ያው ስለምታስታሪቃቸው አትወድም። እንጠብቂ ማለት ነው። እንግዲህ ሰሞ እንደተናገረች እዛቻም ያረገች ነው ብላለች። እዛቻም ያረገች ነው አዩት። በእንትን ቴሌግራም ላይ ብዙ ነገር እያለችኝ ነው፣ እየሰደበችኝ ነው። እኔ ግን ይሄን ይሆናለች፣ ሪከርዱን ላወጣውም እያየኋት ነው ይላለች፣ ነው እላቸዋለሁ። በጣም ነው እንትን ያለችው የተናደደችው እሷ ማሉ ያላሰበች ነገር ነው እንግዲህ የታሰረችው ማለት ነው። ሽንቷን የሸናችው ማለት ነው። በሱ የመጣ እንግዲህ ተናዳ ባታለች ሰሚራ ላይ ማለት ነው። እና ሰሚራ ደግሞ ራስሽን ጠብቂ ማለት ነው። ለምን መልካም ነገር የሚሰራ ሰው ይሁን ነገር እንትን ይላል። እና ራስሽን ጠብቂ ማለት ነው። እና በጣም ደስ ይላል። እንግዲህ ዛሬ ምሳ ሰኢድ አው ምሳ እንግዲህ እሱ የሚለው ሰሚራናት የጋበዘችኝ ይላል ግን፣ እኛ በነገራችን ላይ ወንድ ሲጋብዝ ነው የምናየው እንጂ ሴት ስትጋብዝ አናይም ማለት ነው። እና ሰኢደውን እንግዲህ ዛሬ ቦሌ ላይ እየተገኘ ነው እንግዲህ ምሳ የበሉ ነው እዛ ማለት ነው። የኢመሎች ምግብ ላይ እዛ ገብተው የበሉ ነው። እንትና ማለ ያሶ ነው ጣሶ ጣሶ ማለ እሱ ማንድ ላይ ነው እንግዲህ ጥርስ የወለቀ እሱ አንደኛ ነው። የእሱም ፍትህነት ራሱ አልወጣለትም በጣም። የሚገርም ነገር ራሱ ማለት የሱ ራሱ ህጉን እንትኑ ፍትህ ራሱ አንጠየቅንለትም ማለት ነው። ይሄን አክል ያው ፍየል ወስዳ በፍየል እንትናለችው ማለት ነው። እና እንግዲህ ሰሙ ማለት ነው። ይሄ እንግዲህ ደርስሽ ከሆነ በጣም ጥሩ ነገር የሰራች ነው። እቁ እያረግሽ ነው፣ እያስተባበልሽ ነው። እንግዲህ ሰኢድን ማስጠንቀቂያ ሰጥተሽዋል። ከሌላ ሴት ጋር እንዳታገባ ብለሻል። እሱ ግን ምንድን ነው ሴት ሲያይ የሆነ የሚቀያየረው ነገር አለበት ማለት ነው። አንቺን ራሱ ጠየቀዋል። አልገባሽ እንዲህ አላገባሽም ብሎ ጠየቃት ነበረ። አገባሽ ወይ አላገባሽም እያላት ነበረ። ሰኢድ የሆነ ሴት ሱስ አለበት መሰለኝ፣ የሴት ሱስ አለበት ሰኢድ ማለት ነው። አበሾ ነው፣ አበሾ ነው የሚባል አለበት ማለት ነው። እየጠየቀ ነው እንግዲህ። ሴትያ ደንግጠዋል ማለት ነው እንግዲህ አንዴ ተከስተዋል። እሷ ያው ተሱሙያ ውጪ ሌላ ውጪ ሌላ ነገር አታይ። ሱሙያ በጣም ውስጧን አሟታል፣ በጣም ተጎድታለች። ሳታስበው ነው አምጥተ አዩ አገባው ብለ ሰፕራይዝ ያረካት እና አሁንም ደግሞ በጣም ነው ልቧን የተነካው፣ በጣም ነው ጭንቅላቷ እየተነካው። እዛ ቀን ደግሞ እኔ ራሱ ተቀየማኛለች አለች ሰሚራ። በምን ተቀየመችኝ? ቦታውን ምናምን ወደዚህ ቦታ ነው ምናምን ለምን ቦታ ሆን አሳየሽ? ለሰኢድ ብላ እንግዲህ ያቺ ሱሜራ ቅመሟ ማለት ነው። በጣም ውስጧ ተጎድቷል ማለት ነው። ለምን አሳየሽው ብላ እኔ ራሱ በጣም ተቀይማኛለች ነኛለች ስልክ ማታነሳለኝም፣ ስልክ ልታነሳኝም ፍቃደኛም አይደለችም አለች። እንግዲህ በጣም ነው እንትን ያለችው ልቧን የተነካው እና የተሰማት ማለት ነው። እና እሱ ደግሞ ያው ኒንጃ የሴት የሆነ የሴት እንትን አለበት መሰለኝ ስላችሁ ሲያይ በጣም ልቡን እንትን ይላል። ብቻ አላቅም አሁን ምን እንዳለገባችሁ እኔ ብዙ ልጆች ነው የምፈልገው። ብዙ ሃያ አስር ሃያ አስር የሚወልድ ልጅ አለ እንዴ ሰው አለ እንዴ? ሊሞት ነው እንዴ? እባብ ነው እንቁላል ነው ርግፍ የሚያረገው ሰው አንድ ወጥ አለ። አልሐምዱሊላህ፣ አላህ በረከት ካደረገልህ አንድ ወንድ እና ሁለት ሴት አለ። ምን ትፈልጋለህ? ምን ፈለግ? ከነሱ ውጪ ማለት ነው እና ልጅ እፈልጋለሁ እንደዚህ ላለው በሌላ ሴት ማግባት እፈልጋለሁ? እንዴ፣ አይቻልም። አዩ ደግሞ እንደማታዋጣ አዩ። ሰሚራም ግልጽ አርጋ ነግረሃለች፣ እንደማትሆነ ነግረሃለች። ግልጽ አርጋ ማለት ነው። ምኗም አያምርም ማለች። አነጋገሯም ማያምርም ማለች። ምንም ነገር የሚጥም ነገር የለም አለች። ሰው ለማስታረቅ አትፈልግም፣ ለመለያየትና ውሸት ለማውራት ነው የምትፈልገው። ውሸት ነው የምትፈልገው እንጂ ሰው ለማስታረቅ አትፈልግም እና ትዋሻለች። ደግሞ በጣም ነው የምትዋሻው ማለት ነው። ስለዚህ እሷ እንደማትሆን በግልጽ አርጋ ነግራለች። እንግዲህ በዚህ በፊትም ሰሚራና ሰኢዶ ድራማ ሰጥቶ ነበረ አብሮ ሰርቶ እየሰሩ ነበረ በአካል ግን የመጀመሪያ ጊዜ ዛሬ ነው የተገናኘ ነው። እንግዲህ የሚፈጠረው ነገር ደግሞ እናያለን ማለት ነው። ሰሚራ ግን እንደዚህ አይነት ነገር የሱ ትላለች ብዬ በፍጹም አላስብም። ምክንያቱም የሱሙያ የቆመች ልጅ ናት ብዬ አስባለሁ። እንግዲህ አሁን ሴት አይታወቅም። ያው በገንዘብ ይታለላሉ መሰለኝ፣ ፍቅር አይፈልጉም። እንደ አሀይ ከሆነች አዩ ያው በብር ስለምትፈልግ እንደ አዩ ከሆነች ሰው ልትታለል ትፈልጋለች። ትችላለች ምክንያቱም እንግዲህ ሰሚራ ደግሞ እንደዚህ አይነት አረጋለች ብለን አናስብም ማለት ነው። እንደምታዩት ማለት ነው እንግዲህ የሱመያ መያ እንትን የምታስታርቅ እንግዲህ ሷም ላስታርቃቸው ነው። ኢንሻላህ በተቻለኝ አቅም እንግዲህ በተቻለኝ አቅም ወዲም ወዲም ብዬም እንደምንም አድርጌ እንግዲህ እንደ አንድ ላይ ለማድረግ እፈልጋለሁ ብላለች እሷንም ሁኖ እንግዲህ የሰኢድ ምክር ሰጥተዋለች። እንግዲህ ሌላ ውስጥ አንድ ተነካ እሱ ደግሞ አንዴ ተከስተዋል። አሁን እኮ ቆጨው ቆጨዋ፣ አዩን ማግባቱ ማለት ነው በጣም እሱም ራሱ ልቡ የተሰበረው ማለት ነው። ለምን አረኩት ብሎ ማለት ነው። ለምን አረኩት ብሎ ማለት ነው። ምንም ለምን ሁሉም ሰው እሷን ራሱ አነጋግሯት ላግባ ወይስ ላላግባም ብሎ ቢያመካክራት እኮ እንደዚህ አትሆንም ነበረ። ግን በድንገት ተነስቶ ሰው አገባው ሲላቸው እናንተ ምን አይነት ስሜት ውስጥ ነው የምትገቡት? በጣም ነው የምትጎዱት። እንዲ እቺ ልጅ እንዲ እግሯን እርግጣ መሄዷ ራሱ በጣም ትልቅ ከባድ ነገር ነው ማለት ነው። እና ሰኢድ ደግሞ ሰው የማይፈልገው ተመልካች የማይፈልገው ነገር፣ ቤተሰብ የማይፈልገው ነገር ምን ያደረግልሃል? አንተ ብርህን ብቻን አቋቁማ ለምትበላ ሴት ማለት ነው። ምን ያደረግልሃል? ብትታመም ማትደርስልን? ስትታመም ማደርስልህ በችግር የዛች ብዙ ጊዜ መደርስልህ፣ ብቻ እሷ የምትፈልገው ብር ብቻ። ስለዚህ ምን ያደረግልህ አለኝ። ለምን ከልጆች ጋር አንድ ላይ ሆነ የልጆች ፍቅር ያሳያቸው ከልጆች ጋር አንድ ላይ ሆነ። ለምንድን ነው ሱሙያ ጋ ሌላ ሴት የደረፍኩ ኮ? ተሳስተ ነው፣ ግን አንዳንዴ ያው ሴጣን ያለ ነው ውስጥ ገብተ ይወሳውሳል ማለት ነው። እንግዲህ ቤተሰቦቼ ያው እንዳያችሁት እንግዲህ ዛሬ በዚህ የመጣ ነው ማለት ነው። እንግዲህ ሰሚራ ልታስታርቅ የሞከረች ነው ማለት ነው። እኛ የምንፈልገው እሱ ነው። እንግዲህ ሰሚራ እሺ እንደሚሉ እሺ እንደምትልሽ እንግዲህ ተስፋ እናደርጋለን። ሱሙያ ደግሞ ይህን ቪዲዮ ካየሽ እንግዲህ ሰሚራ ብለሽ እንግዲህ አዩን ለማናደድ የጠላት አይኑ ሊደፈን እንግዲህ ማለት ነው። ጠላት አይኑ ሊከሰት ሊደፈን ማለት ነው አንቺ አክቲቪቲ እንደምትሄድ እርግጠኛ ነኝ። ተስፋ እናደርጋለን እላችኋለሁ። እንግዲህ ቤተሰቦቼ ይህን ቪዲዮ ከወደዳችሁ ትችት፣ ላይክ አድርጉ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።